አህሙ ፈኪን ለማዝናናት ቅድሚያ ጸባይዋን ማወቅ አለብኝ። ምን ትወዳለች፣ ምን ትጠላለች የሚለውን ነገር ማወቅ አለብኝ። ይገባኛል እንግዲህ። ከዛ በመቀጠል ሌሊት ሌሊት ራሱ ፈኪ በህልሜ እየመጣች አላስተኛ ብላኛለች ያለ ነው። በቅርቡ እንግዲህ ኒካ እንደምታስሩ ተስፋ እናደርጋለን። ነባና ኤብሮ ዛሬ በአንድ ነገር በአንድ ቪዲዮ መቷል፣ ማለትም ኤብሮ ነባ ሊጠይቃት ወደ አዳማ ሄዶ ነበርና ዛሬ እንግዲህ ስለ አህሙ ስለ ፈኪ ስለ ነባና ስለ ኢብሮ አንዳንድ ነገር ልልመጥቻለሁ ማለት ነው። በነገራችን ላይ ሴት ልጅ እንደዚህ ዝርፍጥፍጥ ስትል ብዙም አይመቸኝ። ይቅርታ ለቃላቴ ማለቴ፣ በቃ ሰብሰብ ብላ ስትቀመጥ እንጂ ማለት ነው። ወንድ ልጅም እንደዚያው ለእንግዲነት ሄዶ እግሩን ሲዘረጋ የእውነት ነው እምላችሁ፣ በጣም ነው ማለት የሚያስቀኝ በቢ አሚደብረኝም ለማንኛውም እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የተወደዳችሁ የተከበራችሁ በመላው ዓለም ላይ የምትገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት ተመኘሁላችሁ። ዛሬ እንግዲህ አህሙ ፈኪሻን በቃ ምን አደረጋት ልበል፣ ሳማት ብል ራሱ ያው ያያችሁት ቪዲዮ ነው። ግን ግን ተው ተው ተው ተው፣ ለጠላት እያዘናችሁ አህሙና ፈኪ ማለት ነው። ለጠላቶቻችሁም እያዘናችሁ የቤተሰቦቻችሁን የሚወዷችሁን ሰዎች ደስታ ብቻ ሳይሆን የጠላቶቻችሁንም ንዴት እያሰባችሁ ብትሰሩ ጥሩ ነው ብዬ አስባለሁ። ሌላው ግን ማሻላ ተባሪካላ ከአይን እያውጣችሁ ከመጥፎ አይን እያውጣችሁ ብያለኝ። ቀጥታ ሰባቷ ደግሞ ባህላ ላይ ያድርግላቸው። እንግዲህ ፈኪን ሰባት አመት ጠብቀኝ እያለችው ነበረ። ያው እንግዲህ የሰባት አመቱ ፍቅር ወደ ሰባት ወሬ እንደሚቀየር ተስፋ አደርጋለሁ። እንግዲህ ያዙ። አሁን ማን ነው ወሩ? ማዚያ ነዋ። በኢትዮጵያ በኢትዮጵያ ሚያዚያ ነው እንግዲህ ሰባት ወር እንቆጥራለ ማለት ነው። ሰምታቻላ። እና አሁኑ እንግዲህ ፈኪን አታበሳጭብን አታበሳጭብን፣ ለምንድን ነው ፕራንክ አታድርጋት የምትሉኝ እያለ ነበረ። ብዙዎቻችን ፕራንክ ስትደረግ አንወድም፣ እኔ በተለይ አልወድም። ፕራንክ ስትደረግ ማለት ነው ያን ቀጠቀጠኛ፣ ልሷ ስትናደድ ማለት ነው። እንጃ በቃ ለምን እንደሆነ ባላውቅም፣ ግን ደግሞ መደረግ አለባት እያለ እንግዲህ ያው ከከተማ ላውጣሽ ላዝናናሽ ብሎ ጠርቶ እዘው የምታውቀው ቦታ በተመሳሳይ ቪዲዮ የምሰራበት ቦታ ጠርቶ ትንሽ ጨርጨር አድርጓታል። ያው ተናዳለች። የምትወደውን ጁስ ገዝቶላት ጁስዋን ፉት እያለች ጥሩ ጊዜ እያሳለፉ ነበር ማለት ነው። ባይዘወይ እኛ እንደዚህ ወጣ ያለ ቪዲዮ ነው የምንወደው፣ እውነት ለመናገር ማለት ነው። ሀበሻ ስንባል ወጣ ያለ ቪዲዮ ካልሆነ በስተቀር ስለማናይ ማለት ነው። ሰው ቀጥሉበት። አህሙና ፈኪ፣ ያው እንግዲህ በሀላል ብታደርጉት በጣም ደስ ይለናል። እንሻላ በቅርቡ ጥሩ ነገር፣ ጥሩ ዜና እንደምንሰማ ተስፋ እናደርጋለን። እና እንግዲህ ፈኪም በቀለዋለሁ አለቅህም፣ ደም እንባ ነው ማስለቅስ ብላለች። እንደ ብድሩን የማይመልስ ልጅ አይወለድ። ለማቀሳሰር ከ ቃንኛ ነኝ እኔ ማለት ነው። ለማቀሳሰር ለማሽቃበጥ፣ እኔ ያለሁላችሁ በቃ እላችኋለሁኝ። ለማንኛውም ፈኪ ብድርሽ መልሽ፣ በጣም በጣም በጣም እንድታለቅስ እንዲሚያስለቅስ ፕራንክ መደረግ አለበት አህሙ ማለት ነው። እንዴ ሁልጊዜ በራሷ ሜዳ ላይ የሚያሸንፈው እሱ ነው እንዴ በራሱ ሜዳ ላይ። በቀደም ፕራንክ ልታደረገው ፈልጋ እንኳን ፕራንክ ሊሆን ጭራሽ እያለ እየሳቀ እሷ ነው መልሶ አቃጠላት ማለት ነው። እና ለማንኛውም አህሙና ፈኪ ቀጥሉበት ጉዟችሁን ወደፊት ብያለውኝ። ጉዞ ወደፊት፣ ጉዞ ወደፊት ብያለውኝ። ሌላው ሲቀጥል ያው እንግዲህ ብዙ ጊዜ ስለ ነባ ሰርች አላቅም፣ ግን ደግሞ ዛሬ መስራት አለብኝ። እንደ አንድ ሰው እንደ አንድ ተመልካች እንደ አንድ ኦደንስ የተሰማኝን ነገር ማለት አለብኝ። ይቅርታ አርጉልኝና ነባን የምትወዷት ሰዎች መታችሁ ካዳመጣችሁ እንድትናገሩኝ አልፈልግም። አንድ ሰው ጥፋት ሲያጠፋም ጥሩ ነገር ሲሰራ መስተካከል ካለበት መስተካከል ነው። ሶሻል ሚዲያ ላይ ተወጥቶ ደግሞ በእኔ አትስሩ፣ እሷ እንደዚህ ናት ምናምን ማለት አይቻልም። ሶ ኢብሮና ነባ እንግዲህ ኢብሮ አዳማ ሄዶ ነባን ጠይቋታል። የታመመን መጠየቅ ጥሩ ነው። እንኳን ጠየካት። ግን ግን ማለት ነው። በጣም ካልተመቼ ከቪዲዮ ያልተመቼ ፓርት ቢኖር ያቀማመጣችሁ ነገር ማለት ነው እንዴ! ገጠር እኮ እርሻ ቦታ ሄዳችሁ ወይ ደግሞ ይሄ ምንድነው ሰው አላደለ ምንድነው ሰው ቁንጫት ሆነው ለብሶች ሄዳችሁ እኮ እዛ ወገባችሁ ተቆርጦ በቃ ለእረፍት የምታደርጉ ሰዎች እኮ ነው የመሰላችሁት እንዴ! ኢብሮ እንግዲነት ሄደህ በዚህ ልክ እግርህን ከአዲስ አበባ ጎጃም። እኮ የሰደር ክን ያስመስል ይቅርታ አርጉልኝና ማለት ነው፣ የሰው ልጅ እንግድነት ሄዶ እግሩን ሲዘረጋ በጣም ነው እኔ የምናደደው። እውነቴ ነው ምላችሁ፣ በጣም ያኔ እግሩን አሙን ሊዘረጋ ይችላል፣ ግን እኮ በቃ እንትን ያለው አፈናጠረው በቃ ሰደደው ማለት እንችላለን። ታው ስሰሩ ሰሰሩ ጥንቃቄ አድርጋችሁ ስሩ። ዩቱበሮች ማለት ነው፣ ጥንቃቄ አድርጋችሁ ስሩ። ሲቀጥል ነባዬ ላንች ነው እንደ እህትም እንደ ሰውም ምክር ቢጤ ነው እኔ ጣል የማደርገው ምክር ቢጤ ነው እንጂ ለምን እንደዚህ ያረግሽ ምናም መብትሽ ነው። ግን ደግሞ ሴት ልጅ ቀልጠፍ ብላ ስትቀመጥ ጥሩ ነው። ምክንያቱም እውነት ለመናገር ማለት ነው አብየዋ ማሻላ አለባበሷ በጣም ያምራል፣ ቢያኔ ሰውነት አያሳይ ምናምን በጣም ደስ የሚል አለባበስ ነው አለባበሷ። ግን የእግሯ ነገር ማለት ነው፣ የእግሯ ነገር እንደኔ የገረመዋለ ያዘረጋጓ እንዴ! ጭራሽ እኮ አውላላ ሜዳ ላይ ኮነ ቁጭ አልሹ፣ አውላላ ሜዳ ላይ ማለት ነው። እውነቴ ነው የምለው። ማለት ነባ ማለት አቀማመጥሽን አስተካክል ለሰው ልጅ ማለት ነው። ምክንያቱም እኛ ባየ ነው ነው የምንናገረው። እኔ መሰለን ባየሁት ነው የምናገረው። ሰው አቀማመጥሽን አስተካኪና በስነስርአት ቁጭ በይ ለማለት እያክል ነው። ለክፉ ወይም ደግሞ በክፉ አትውሰዱት። ሴት ልጅ እንደዚህ ዝርፍጥ ብላ ስትቀመጥ፣ እንኳን ደግሞ እሷ ወጣት ነች፣ ገና ልጅ ነች። ትልቅ እንኳን ብትሆን እሺ፣ እድሜዋ ነው ምንድን ነው ይባላል በዛ ነባ ገና የአስራ ምናምን አመት ልጅ ናት አይደል እንዴ እንዴ እዛ ሲሉ ሰምቼ ነው። አላወለርኩም አልወለርኩም አላየኋትም አልወለርኳትም። ሶ ምን ለማለት ፈልጌ ነው፣ ኢብሮና ነባ አቀማመጣችሁን አስተካክሉ። በዚህ አቀማመጣችሁ እኮ እናትዬ አንድ እግራችሁ አባ፣ አንድ እግራችሁ ጣና ሄደ። ወይኔ ጉዴ ያቀማመጣችሁ ነገር በቃ ጃ ጭራሽ የሱ አቀማመጥ ገርሞኝ ሳያበቃ እሱም እናቴ እንደ ባህር ዛፍ ግድም አጋደመው እግሩን ጉድ እኮ ነው ለማንኛውም ውዶችዬ ማለት ነው ለማለት ፈልጌ ነው ሴት ልጅ ቀልጠፍ ብላ ስትቀመጥ ደስ ይላል ለተመልካችም ለራስም ይህን ቪዲዮ ዞር ብለሽ ስታዩ እንዴ ይሄ አቀማመጤ እንዴት ነው ምናምን ብለሽ ልትች ያለሽ እና አቀማመጥሽን አስተካክል ለማለት ያክል ነው እና ውዶችዬ ሰብስክራይብ ላይክ ሼር ያረጋቸው አበረታቱ ይለብታል እንዳጋበረታቱ ደቡ ከልባ አመሰግናለሁኝ። አላህ ሀገራችን ሰላም ያደርግልን። በሌላ ቪዲዮ እስክንገናኝ ድረስ ሰላሙን፣ ጤናውን፣ ፍቅሮን አንድነቱን ይስጣችሁ፣ ይስጠን እያልኩኝ የዛሬ ቪዲዮን በዚህ እጨርሳለሁኝ። መልካም ጊዜ እመኝላችኋለሁ።